እንደዚህ ነው የሚለቀመው። እንግዲህ ሲፈለጋን በነገራችን ላይ ይሄ ቃሪያው አየህ እንትኑ እየበሰበሰ ነው ከስር ስለወደቀ ይሆን እንትን ቢኖር፣ አሁን ቆንጆ ነው። እንጨት እንጨት በጣም አስፈላጊ ወሳኝ ነገር ነው። ለእንግዲህ በደንብ በእንጨት ይደረጋል። ያው እዚህ ምን ብላ ነው የችኩል ችኩሉ ስለነበረ አሁን ይሄ ሲዘረገፍ እዩት። እንግዲህ እዚህ ጋር ያችሁት እንደዚህ ያለ ነው የሚዘረገፈው። ገና እየለቀምን ነው ያሁን፣ እንግዲህ እስከ 990 ብር ይሸጣል። ደግሞ ሌላ ማለት 990 ብር ይሸጣል። ማጅን እንግዲህ ክሮች ላይ እንደዚህ ስተው ትንሽ መስሏችኋ ሆነ ቅርጫት እኮ ነው፣ ቅርጫት አሁን። ይፈል ከእናንተ የሚጠበቀው ጠንክሮ መስራት፣ ስራ ሳይነቅ መስራት ነው። ከእናንተ የሚጠበቀው ስራ ሳንነቁ ከሰራችሁ የትም ቦታ ላይ ሆኖ የትም ትሰራላችሁ። ታዲጋላችሁ፣ ትለወጣላችሁ። ምን ለውጥ እንኳን ባይኖር አትሊስት ለራሳችሁ መሆን አያቀታችሁ። እንግዲህ ተግባባ። እኔ ከማንም ከምንም ምንም አልጠብቅም። ያለሁትን ገጠር ተመልሼ እመጥቻለሁ። ቲማቲም ልለቅም ነው። አብረን እንልቅም ቲማቲማችን ነን። እዚህ ጋር ደግሞ የሆነች ፓፓያ ቀልታ ይቻት ነው። ከታሸገችውና ሷለ ቁረጣት፣ ስቢች ቁረጣትና ይዛት እሄዳለሁ። እዛው አሸጋታለሁ። ወይኔ እንትን ነው፣ ገና ዳመና ነው፣ ዝናብ እየጣለ ነው። ዝናቡ በጣም ተፈላጊ ነው። በአሁኑ ሰዓት ላይ ጤፍ እየተዘራ ስለሆነ እንደነገርኳችሁ። ስለዚህ አብረን ቲማቲሙን እንልቀም። መጀመሪያ ከዛ በፊት ግን ችፓፓያ ልቁረጣ ብዬ ነው። ችንም ቆርጣት ሰህድ እንዳረሳ ብዬ ነው። አሽጋታለሁ እዛው እንጂ ገና ናት። ይኸውላችሁ፣ ገጠር ስትሆኑ ማለት ነው። በደንብ አልቀላም። ላሽገው ነው። ቲማቲማችን ልንለቅም ነው። ወንድሜ እየለቀመ ነው። እስኪ አብረን እንሂድና እንልቀም። በጣም ነው ደስ የሚለው እኮ ገጠር እውነት። እስኪ እዩት። በቆሎ ደግሞ አንዷ ምን አለች፣ በቆሎ ጺም አውጥቷን አይባልም ማለች። አረ ባክሽ፣ ታዲያ ምንድ ነው የሚባለው በእናንተ ሀገር? እኛ ምንለው እንግዲህ በሀገራችን ማለት ነው፣ እውነት ለመናገር በቆሎ ጺም አውጥቷል ነው የሚባለው። በቆሎ ጺም አውጥቷን ሲባል ደግሞ እንደዚህ ማለት ነው። ይኸው አያችሁ፣ ይሄ ይሁን በቆሎ ነው ጺም አውጥቷን፣ አያችሁ፣ ይሄ ጺም ነው እንግዲህ የኔ ቆንጆ፣ ይሄ ጺም ነው የሚባለው መቼም ሌላ አይባልም። አያችሁት? ከዚህ በቆሎ ጺም አውጥቷን ነው እንጂ የሚባለው ሌላ ነገር አይባልም። እኛና አቅሜው በቆሎችን ደግሞ እየደረሰ ነው። ማጂን ያው እየደረሰ ነው። እስኪ ህዩት ወይ እኔ በቅርብማ እዚ ቁጭ ብለን ነው እሳት አያይዘን ረዶሮቹ እንዳጠፉ እዚህ ቁጭ ብለን ነው እንትን የምንለው በቆሎ የምንጠብሰው። ሲቀጥል ደግሞ አሁን በቀጣይ ይሄውን በቆሎ እንደተነሳ ሙሉ በሙሉ ድንች ተክለዋለሁ። ሙሉ በሙሉ ድንች ተክላለሁ። ይህ ቲማቲሙም እንደተነሳ በቆሎም እንደተነሳ ሙሉ በሙሉ ድንች እና ቀይ ስር አረገዋለሁ። ቀይ ስር አሁን ላይ ቆንጆ ዋጋ ላይ ነው ያለው። ቀይ ስር ነው የማረገው። በቀጣይ ደግሞ ይሄኛውን በዚህኛው ጎን ያለውን ድንች አረገዋለሁ። በዚህኛው ጎን ያለውን ቀይ ስር አረገዋለሁ። አሁን ጅምሬ ይህን አይታችሁታን በቅርጫት እየለቀምኩ ነው። ቲማቲም እዚሁ ነው የሚሸጠው። ነጋዴ አንስቶ ነው የሚወስደው። እዛ ነው እንግዲህ የማስረክበው እስኪኒ ው እንግዲህ ሲለቀም ደግሞ ሙሉ በሙሉ ተላቅሟን? ገና ነው። በዛኛው አለው ወደ ላይ ለምጣል አግዝህ እስኪ ንልቀም። አህ ቡና ሸተተኝ። የቡናው ሽታ ደስ ሲል፣ እስኪ ንልቀም አብረን። ወደዚህ ገብታ ስንለቅም እንግዲህ በጥንቃቄ መሆን አለበት። ሲለቀም ለምን እንዳይሰባበር ማለት ነው እንዴ፣ ያቺ እዚህ ጋር እየተለቀመ ነው። በነገራችን ላይ ቶሎ ነው የሚደርሰው፣ ደሞ በሶስት ወር ነው ቶሎ የሚደርሰው። እንደዚህም የሚቆይ አይደለም። እንዲህ ኢማጂን፣ እቺ ተሰፍታ ዲ ዙሪያ ነው የተሰበረ ባሊ ራሱ ማለት ነው አይጣልም። ይውላችሁ እየተለቀመ ማጠራቀሚያ ሆኗ ነው በዲሁ ተሰብሮ እኔ ነኝ የሰበርኩትኝ በቀደም ልብስ ሳጥብ የተተረተረው። ግን ይኸው እንዴት እንደተጠገነች ማጅን፣ ማጠራቀሚያ ናት። አሁንች እያችሁ፣ የተሰበረ ነገር ራሱ አይጣልም። ጠጋ ላርክ ብዬ ነው። ዝናብ ሳይጥል ቶሎ ቶሎ እንበልብለ ነው። ግን ዝናቡ ስለሚፈለግ ፈለገን። አሁን ላይ ዝናብ አሁን ላይ ዝናብ ተፈላጊ ነው። አሁን ላይ ዝናብ በጣም ተፈላጊ ነው። ቀስ ቀስ ቲማቲ ሙላ ይውድቅበት። ይሄ እንግዲህ ካርብ ሀገር መልስ እንዲህ ነው የሚሰራው ጓዶች። ጊ የለም ዝም ብሎ ያንዛረጡ ቁጭ ቁጭ የለም፣ መልቀም ባለው ነገር ተፍ ተፍ ነው የሚባለው። ዝም ብሎ ቁጭ ብሎ መብላት የለም። የለማ የማዲያን ፍልውዝ እዚህ ወይኔ ምን ብለሽ እዚች መታን ደግሞ ባለችን ነገር ተፍ ተፍ ሀላልነ ኑሮ በጣም ከባድ ነው። መስራት አለብን። ይሄ ቃሪያ ነው። ገና ነው ልቀማ። ይሄ ገና ነው ልቀሙ። ሰው የሚፈልገው እንደዚህ ስለሆነ ለገበያው ቆንጆ። ይሄ ነው እኮ አሁን፣ ይሄ ሳስ አንድ ሰው ገዝቶ ከሳምንት ምናምን ማቆየት ይችላል። ስለዚህ ለዛም ነው ገና ነው ወደ ላይ ያለው ይለቀማል። ጭንቀስ ይያልነ አይ ብላችሁ እዚህ ጋ ሲለቀም እንደዚህ ነው እንደዚህ ነው የሚለቀመው። እንግዲህ ይፈለጋል። በነገራችን ላይ ይሄ ቃሪያው አየህ እንት ነው እየበሰበሰ ነው ከስሬት ስለወደቀ ይሆን እንትን ቢኖር፣ አሁን ቆንጆ ነው። እንጨት እንጨት በጣም አስፈላጊ ወሳኝ ነገር ነው። ለእንግዲህ ይኸው በደንብ በእንጨት ይደረጋል። ያው እዚህ ምግለነው የችኩል ችኩሉ ስለነበረ እና እንጂ በደንብ አድርገን በእንጨት ሲሆን ደግሞ ሞር ኤክስፒሪንስ እየወሰድን ነው አሁን በዛም ነው ነው። ደስ ይላል። በነገራችን ማንም ሰው ለፍቶ የለፋበት እንደዚህ ሲያገኝ ግን ወይ ውጤቱ ያው የነሱ ነው፣ የወንድሞቼ ነው፣ የብዙ ሰው እጅ አለበት። ሲያምር በጣም ነው የሚያምረው። አስቡት እንግዲህ አሁን የቃሪያ ጣልጣል አድርገንበት ቢሆን ቆንጆ የሆን ነበር፣ ይወጣ ነበር ቃሪያው። ያ ግን ትዝ አላለ እና ያፈነዋል በዚህ ሁለት ካረግ ነገር ጫቱ ይሞላና፣ በነገራችን ላይ ደንበኛ ካላችሁ እራሱ ወዲያው ወዲያው ነው የሚረከቧቸው። ለሁሉም ነገር ደንበኛ ያስፈልጋል። ይሄ አሁን ጧት ከወሰዳችሁ ወዲያው ነው ይረከባችኋል። ደሞ እነዛ ለቸርቸር ያስረክባሉ። አለቀ። ቆንጆ ይሆናል። ይሄ በጣም የቀላ የቀላውን እኔ ይዤው እሄዳለሁ። እመርጥና እንዳይ እንዳይ እንትን እንዳይ እንዳይ ቦከ እንዳያቦከው እኛም እንበላዋለን። በጣም የቀላ የቀላውን እኛም እንበላዋለን። ቀስ እያደረግን እንትን አምሮኛል። ይሄ ምንድን ነው የሚባለው ስልስ? ይሄና ፀሐይ መቶት ነው። ፀሐይ መጣ። ይህን እንደሚመስል አባረው አይቅማ ቲማቲም ወጃችንን እንዴት እንዳበላቸው እኛም ብሎ ጥፍር አሳዳጊ አሁን ነው መቆራርጠው። ጉድ እኮ ነው እነዚህ ም እት እነዚህ አሁን ተፈላጊ ናቸው አይደለ? ይህ አሁን ቆንጆ ነው ለገበያ ይኸው እንኳ ይሄ ገበያ ያፋርሳል። እንደዚህ አይነት ካለ ገበያ ያፋርሳል። ስለዚህ እኔ በለዋለሁ። እዛ ውስጥ ቀላል ነው። እዛች ፊት ለፊት ዋጋ በላይ እኛው ለቅመናን ገና ና በላይ በኩል ገና ና ያው መልቀም ተጀምሯል እንግዲህ በይት አድርጌ ልግባ። ይንታ ጫማ ያለው ልክ ቀስ አድርጌ እንዳረግጠው አድርጌ ልግባ። በታች ያለው በሙሉ ተለቅሟን ገና ነው ወዴ ላይ ያለው ነው የቀረው እንግዲህ። በዚህኛው በኩል ያለው በሙሉ ተለቅሟን። እንዴት እንደሚያፈራ አላሳያችሁም። በጣም ነው ያፈራው። ይህ እንግዲህ ጅምር ነው። ከዚህ በኋላ እንዳረግጠው ቀስ እያረኩ ልግባ እንግዲህ ምቻይ አይመታውም። አሁን ረግፏን እንትኑ ጤዛው ይኸው እዩት፣ እንዴት እንደያዘ እዩት፣ እዩት እዚህ ጋር እንዴት እንደያዘ አይታይ መሰል፣ ግን እንዴት እንደያዘ ልነግራቸው አልችልም። ይኸው እዚህ ጋር ያው፣ አሁን ላይ ቀጣይ ደግሞ በእንትን አደርገዋለሁ። ማማ እሰራለታለሁ፣ እንጨት ማለት ነው። እንደዚህ ወደ ላይ የሚያነሳው የሚያነሳው እንትን እንዳይል እንዳይሰባበር፣ አሁን ዝም ብዬ አባቶቼ እንደሚያረጉት አረጌ ነው። ምንም ፕሮሰስ አላበዛ። የተከልኩ የዘር የተተከለው ቲማቲሙና ግን የሚገርማችን ነገር ቆንጆ ነው። ግን ሞር ደግሞ እንትን ማማ ቢኖረው ቆንጆ ነው። በቀጣይ ደግሞ ቆንጆ አድርገ ማማ ቃሪያ፣ ቲማቲሙና ቃሪያውን፣ እንደዚሁም ደግሞ ምን ነበር ያሉኝ ነጭ ሽንኩርት ተከያያሉ ነው። ብዙ ሰው ነጭ ሽንኩርት ይለኛል። ግን እኛ አካባቢ ነጭ ሽንኩርት ብዙ አልተለመደም። ግን እስኪ ነጭ ሽንኩርትን እንተክላለን። የት አለ የለቀምከው? እስኪ ቆይ የለቀመው አሁን ላሳያችሁ። የተለቀመው ይሄ የገና ነው እንግዲህ ያውላችሁ። ይሄን ነው የተለቀመው። ይሄ ነው በቅርጫት ነው። እንግዲህ ይሄን አንዱ ቅርጫት እስከ 8 50 እስከ 9 እየተሸጠ ነው። አሁን ላይ ሁለት አቅርቤያለሁ። ይሄ አንድ ነው። ይሄ አንዱ ነው። ይሄ ገና ነው። ልንሞላው ነው አሁን። ይሄኛው እንደዚህ ነው አሁን ገበያ ላይ የሚቀርበው። አያችሁት? አሁን ገበያ ላይ ሲቀርብ እንደዚህ ሆኖ ነው የሚቀርበው። ምክንያቱም ነጋዴዎች አንደኛ ነገር በደንብ መብሰል ስለሌለበት በደንብ መብሰል የለበትም። እዛ ስለሚቀመ ስለሚውል ስለሚያድር ነጋዴ የሚፈልገው በዚህ በቃ በዚህ መልኩ ነው። ምክንያቱም እነሱ ሲቸረችሩ አሁን ላይ ኪሎ ስንት እንደው አላውቅም። ኪሎ አርባ ብር አ አርባ ብር ነው ኪሎ ቲማቲም አንድ ኪሎ ቲማቲም 40 ብር ነው የሚገርማችሁ ሰማንያ ብር ሁሉ ገብቶ ነበረ አሁን 40 ብር ነውእና በዚህ መልኩ ነው አሁን ነጋ ደግሞ የሚፈልገው በጣም መቅላስ ስለሌለበት በዚህ መልኩ ነው። እየለቀምኩ ያለሁትም በዚህ መልኩ ነው። ትናንትና ወዲያ ሁለት ለቅም ያለው ዛሬ ደግሞ ሁለት ለቅም ያለው ስለዚህ እቺ በቺ ነች። እንግዲህ ያው አንጣ እስኪ ዘርግፎ እዚህ እዩት። አሁን ይሄ ሲዘረገፍ እዩት። እንግዲህ እዚህ ጋር ያቺ እዩት። እንደዚህ እያለ ነው የሚዘረገፈው። ገና እየለቀምን ነው ያሁን እንግዲህ እስከ 9900 ብር ይሸጣል። ደግሞ ሌላ ማለ 9900 ብር ይሸጣል። ማጅን እንግዲህ ይሄ ጅምር ነው። ይሄ ጅምር ነው። ቀጣይ ደግሞ ትልቅ ብዙ ነገር አደርጋለሁ ብዬ ተስፋ አደርጋለሁ። እንዴት እንደምለቅም ደግሞ እዩ። ኮንጎ ጫማ ለብሼ ነው ስራ ነው አጎበዝ፣ እንትን እያለኝ እግሬን እየወጋኝ አስቸግሮ የለዛ ነው። እና ይሄን ይመስላል እየለቀምን ነው። እንልቀም እንግዲህ እንደነገርኳችሁ ኪሎ አርባ ብር በገባበት ስለገባ ነው እንጂ ኪሎ ሰማኒያ ብር በገባበት ታይም ቢሆን በጣም ውድ ነው። ግን እንዲወደድ አንፈልግም። ምክንያቱም እኛም ገዥ ተጠቃሚዎች ስለሆነ ሲሸጥም ሲተቀበሉም እንግዲህ ማነት ማንም ሰው ሲሸጥም ሆነ ሲምንት ውድ እኛ በውድ ብንሸጥ ደስ ሊለን አይገባም። ምክንያቱም እኛም ዙረን የምንገዛው ነገር ስለሆነ ሲቀጥል ደግሞ ለማህበረሰቡን ጥሩ ስላላደለግን ግን ባለው መንገድ እንሸጣለን። ከዛም በታይ ከስምንትም ከዘጠኝም ሊወርድም ይችላል። ቢወርድም ደግሞ ችግር የለውም። እኛ ባለው ገቢ ለኔ በቃይ በቃኝ። አሁን ለመንቀሳቀሻ ለምን ለምን እንደፈለኩ ነው። ዙሮ ደግሞ የምፈልገውን ነገር አትክልት ይገዛልኛል። አንድ ቆርቆሮ ቀይስር 1700 ብር ገብቷል። አንድ ቆርቆሮ ሶስት አራት ቆርቆሮ ብገዛ ለቀይስር ዘር በደንብ አድርጌ እዘረዋለሁ ማለት ነው። ቀይ ስርና ድንች አስቤያለሁ። አሁን በቅርቡ እነሱ ደግሞ አደርጋለሁ። እየለቀምን ነው ወንድሜ ጋ እስኪ ልልቀም አብሬ። አሁን ይኸው አያችሁት? እየለቀምን እየመጣ እያጠራቀምን ነው። ወበላችን ሞላ፣ ሌላ ቅርጫት ያስፈልገናል። አያችሁት? ሁለት ሞልተናል። ሌላ አንድ ቅርጫት ያስፈልጋ ማለት ነው። ገና እኛ ሁለት ይሆናል ብለን ነበር ስንለቅም የነበረው ሌላ ያስፈልጋል። ሌላ ቅርጫት ደግሞ መልቀማችን አይቀርም። ለማንኛውም ይህን ይመስላል። ስልኬ ቻርጅ ሊዘጋ ነው። መጨረሻውን በደንብ አሳያችኋለሁ ብዬ ነበር። ይሄንን ይመስላል። ሌላ አንድ ቅርጫት እናመጣለን። ገና አላለቀም። በዚህ መልኩ ነው እንግዲህ እየቸረቸር ነው ያለ። ነው ለኛ ትልቅ ጅምር ስለሆነ ቆንጆ ነው። ቲማቲሙ ደሞ በጣም ነው የሚያምረው። እስኪ ይዩትኝ። እንደዚህ እያደረጋችሁ ግብርና እየሰራችሁ ካልሆነ ከአረብ ሀገር ተመልሳችሁም አይሆን ነው ወይ ደሞ የራሳችሁ የሆነ ነገር ብቻ የሆነ ገቢ ነገር ያስፈልጋችኋል። ወይ ደግሞ ጠንክራችሁ እንደዚህ አይነት ስራ ሳንቁ እንደዚህ ይሄው በኮንጓችሁ ከሆነ ነው እንጂ ከአረብ ሀገር መልስ ድጋሚ አረብ ሀገር ሂዱ ሂዱ ነው የሚላችሁ፣ የራሳችሁ የሆነ ነገር ከሌለና። ግዴታ ገንዘብ አያስፈልግም፣ በትንሽ ነገር እችን ዘር ገዝታችሁ በትንሽ ነገር ከጓሯችሁ ወይ ደግሞ ባላችሁ አካባቢ ቲማቲማችሁን እየተከላችሁ ቃሪያችሁን ሽንኩርታችሁን እያረጋችሁ ኑሮን መግፋት ነው እንጂ ድጋሚ ስደት ምናምን መሄድ አያስፈልግም። ከኛ ተማሩ። አሁን ለእኛ ለመንቀሳቀሻ ለምን እንደፈለግኩ የትም ቦታ ለመሄድ አልቸገርም። ለዛም ነው እኔ ኮርች የምሰራውም ኮርች የምናገረውም ወደፊት ደግሞ የተሻለ ነገር አደርጋለሁ ይሄ ጅምር ስለሆነ